ቦታውን ይነግረዋል። ትመጣለህ ቦታውን እሱ ንደር ሰላም ነው ዜና ይስልኝ አብሮ ያስጠለኝ እንዴት ነው ልጄን አገኘኸው? እንደ መንገድ ላይ አግኝቸዋለሁ። ይኸውልህ እዚህ እንትን ጋ እየጠበቁት ነው ይኸውልህ እንዲህ አድርግ የኔ ልጅ ይኸውልህ የኔ ልጅ አቤት ትንሽ ከውጭ ሀገር ነው የመጣው ፈረንጆቹ እዛ ምን እንዳስነኩት አላውቅም። ያገኘውን ሰው ሁሉ በቦክስ የመምታት ልምድ አለው። እንደምንም ብለህ ራሴን ስልኩን ሰተው ሩጥ፣ እራስን አስመልጥ። የኔ ልጅ ሰበብ እንዳትሆን። አሁን ያለው ሎ የኔ ልጅ ቶሎ ሰተው ሩጥ። ከሰነዘረ በጣም ከባድ ነው። የኔ ልጅ ይመታሃል። ቶሎ ሩጥ፣ በሽተኛ ነው።

ሰፈር ይገርምሻል። ከውጭ እኔ የመጣሁ ገና ሁለት ቀኑ ነው ሁለተኛ ቀኑ ነው። ያ መንገዱንም ብዙ አያውቅም። እንደው ብዙ ስራ ከሌለብሽ እዚህ ሚስት ፍለጋ መጥቶ ነው። ብዙም ስራ ከሌለብሽ መንገዱን ብጠቁሚውና ወደ ሸራተን አብራችሁ ብትመጡ ምን ይመስልሻል? የእኔ ልጅ አይ አሁን ኮ አክሊ ከፋናት እየጠበቀች ነው ከስራ ገና መውጣት። እንደው አንድ አስር ደቂቃ የለም አስር ደቂቃ የምትሆን እንደው። አይ እንግዳ ተቀባይነት እንግዳ ተቀባይነት ባህላችንም እንዳይቀር አዎ ደስ ይለኝ ነበር፣ ግን እዚህ ጋር ቆማ እየጠበቀች ነው። ባይሆን ሌላ ቀን ይሻላል። እሱም እባክሽ እንደው ሳይከጅ ልብሽ አልቀረም መንገድ ላይ አንቺን መርጦ ማስ ሳይከጅ ልብሽ አልቀረም መንገድ ላይ አንቺን መርጦ ማስ ሳይሆን ይቅርታ በጣም ወይ ስልክ የሚጠውና ሌላ ቀን፣ አሁን ቆማለች እየጠበቀች ስላመባት፣ አባቴ ይቅርታ በጣም ስልኩ ስልክ ተለዋውጡና የኔ ልጅ እንደው አንቺን ፈልጎ ነው የሚሆነው። ያው ለትዳር ፍለጋም ስለመጣ ባለትዳር ነች እንዴ? አይ አይደለም፣ አይደለሽም። በቃ አናግሪውና ጥሩ ልጅ ነው፣ ጥሩ ልጅ ነው።